በዛሬ ቪዲዮ ጃኔን ቤት እናስገዛው ነው ተካተለው ይህ ልጅ ቁጭ ደላላ ደላላ ነው የሚመስለው ሲያወራ እንዴት ነው አሪፍ ነው ቀስ ብላለች እወስኛለሁ ግዛ እንግዲህ የመጀመሪያው ቤት ጋር መተናል ከልጅቷ ጋር ተደዋውለን ነበር አክቹዋሊ ልጅቷን የተዋወቅኋት በአጎቴ ባለፈው አመት ከእሷ ጋር ተደዋውለን ነበር ማለት ነው እንኳን ደናጠቁ፣ ማለበስን ዊንታ። እግዚአብሔር ይመስገን አለን። የት ነው ያለ ነው? አንተ አስረዳኝ፣ የት ነው ያለ ነው? በፓርትነርነት ከሚሰራባቸው ሳይቶች አንዱ የሆነው በባማኮን ሪል ስቴት ነው የምንገኘው። እኔ ዊንታን አባላለሁ። ላርግ ማድረግ አለብኝ፣ ፕሮሲጀር ነው። እሺ አሪፍ ነው እንደዚህ። እንግዲህ፣ ያው ይሄ የምታየው ሳይት ባማኮን ሪል ስቴት ከሚገነባቸው ሶስት ሳይቶች ከረንት አንደኛው ነው የምንገኘው። አትላስ መብራቱ ጋር ትንሽ እንደተሻገረ የወንዝ ልማትና የኮሊደር ልማት ፕሮጀክት የሚያገኘው ሴንተር ቦታ ላይ ነው። ባማኮን ኮንስትራክሽን አልፋ ፖስቴሽንን ጨምሮ ብዙ ካምፓኒዎች አሉት። የባማኮን ሪል ስቴት ብዙ ሲስተር ካምፓኒዎች ያሉት ካምፓኒ ነው። ይህንንም ደግሞ አሁን ከረንት 13ኛ ስላብ ላይ አድርሰን ግራውንድ ፕላስ 16 የሆነ ሶስት ቤዝመንት ፓርኪንግ ያለው እንደ ጂም ስፓ ግሪን ጋርደንን ጨምሮ ብዙ ፋሲሊቲዎች ሰዎችን የሚይዝ ቆንጆ ሎኬሽን ነው ማለት ነው። እናንተ የመረጥንልን ያው ይሄንን ሎኬሽን ስንመጥ ከመረጥናቸው ነገሮች አንዱ ምንድን ነው ፎር ኢንቨስትመንት ያው ሪፖርተር ጋዜጣ ላይ የወጣውን ዜና ሰምተኸው ከሆነ ከረንትሊ ኢትዮጵያ ውስጥ የቤት ኪራይ ዋጋ ኃይል እየጨመረ ነው ያለው። ሰዎች ቤት የመግዛት አፎርዳብልቲያቸው እየቀነሰ ስለሆነና በተቃራኒው ደግሞ ቤት የሚገዙ ሰዎች በኃይል ኢንካም በደንብ ማከራየት የሚችሉባቸው ቤቶች ናቸው ማለት ነው። እዚህ ኤሪያ ላይ ኢንቨስት የሚያደርጉ ሰዎች በወር ከ2000 ዶላር እስከ 4000 ዶላር ቤቶችን ማከራየት የሚችሉበት በአጭሩ ዓመታት ደግሞ የገዛኸውን ኢንቨስት ያደረግከውን ብር የምትመልስበት ቆንጆ ኢንቨስትመንት ኤሪያ ነው ማለት ነው። አይ ጋይስ ለማንኛውም እንግዲህ ቤት ቤት አይ ቤት ያው መኪና መኪና ብለው መኪና ይዘናል። ባኖርበት ራሱ ቢያንስ እኮ ብታከራየው እንደውም እዚህ ሰፈር ደላላ ነው የሚመስለው። አይ ጋይስ ሶ ምንድነው፣ በጣም አሚን አሪፍ ነው። በተለይ ደግሞ ቅድም 2500 ላይ ከ2500 እስከ 4000 ዶላር መከራየት ይችላሉ። ላይ እንደዚያ የሚከራይ ሰው አለ እዚህ ጠይቄ ነበር 2500 ዶላር አንተ የሰው የረፍ በለው አንተ 2500 ዶላር ነው ያልከኝ። ይሄ ይሄ ዳሩ ደግሞ እንትን ይሄ ፕሮጀክቱ ፊት ለፊታችን አንድ ፎቅ አለ። እሱ ሁለት እዚህ ፎቅ ላይ 2500 ዶላር ናቸው ሚከራይ ቤቶች አሉ እና እሷ ደግሞ ያለችው ቅድም እስከ 4000 ዶላር ፎቅ ላይ መከራየት ይችላል። አሁን ገዝተ እንኳን ባስኖርበት አከራይ ነው የሚለኝ እሱ። አኔ ኤምቢ ከገዙ ታውቃለህ ቀጣይ እሄዳለሁ ብጋስ እንግዲህ ይደክመሀል ብላኝ ነበር። እሱ አደከማት እንግዲህ አይዞን አይዞን። የመጨረሻ አሁን ያለነው የዚህ ህንፃ የአስራ ሦስተኛ ፍሎር ላይ ነው። እዚጋ ሆነን ስናየው እንግዲህ ይህ ህንጻ በአራቱም አቅጣጫ ጥሩ እይታዎች ያሉት ናቸው። ለምሳሌ ይሄ የምናየው ዳችን ወደ ኡራኤል ካሳንቺስ ጥሩ እይታ ያላቸው ቤቶች ናቸው ያሉት። ያስ በዚህ አደባባይ ነው አይደል? መስቀል አደባባይ ከዚህ ጋር ማየት ይችላል ማለት ነው

እሺ ሶ እንዴት ነው ያለው ሰዎች ዋኔ ወደውት። በነገራችን ላይ ቪዲዮ ካያችሁት እዚህ ቦታ መምጣት አይጠበቅባችሁም። አንድ እናንተ ቢሮ ኦፊስ፣ መጥተው ከዛ ደግሞ ካልሆነ ደግሞ እናንተ ዩዛችሁ መምጣት ትችላላችሁ፣ ማሳየት እንችላለን። በጣም አሪፍ። እንዴት ነው ካዲያ አሁን ያለው የክፍያ ነገር? እስቲ እንዴ ነው ትንሽ አስረጃችሁላል አዲስ ለሆነ ሰው ማለት ነው። ያው ቅድም እንደተናገር ነው ነው ድርጅታችን ዋርካ ሪል ኤስቴት ማርኬቲንግ ከባማ ኮን ሪል ኤስቴት ጋር ፓርትነርሺፕ አድርጎ ስለሚሰራው በዚህ ስታተስ ላይ ቅድመ ክፍያ ከ50 እስከ 70% የምንቀበል ቢሆንም አሁን ግን በበዓል ምክንያት 25% ቅድመ ክፍያ ብቻ ከፍላችሁ የቤት ባለቤት የምትሆኑበት በአንድ ዓመት ጊዜ ውስጥ ደግሞ ሙሉ ለሙሉ አጠናቀን የምናስረክብበት ቆንጆ ሳይታችን ነው። ለበለጠ መረጃ እና ለሳይት ጉብኝት ዋርካ ሪልስቴት ማርኬቲንግ ከታች ባለው ስልክ ብትደውሉልን ታገኙና ላችሁ ማለት ነው። በጣም አሪፍ። ስለዚህ ቲንክ የቀረ ነገር አለ እዚህ እኔ በነገራችን ላይ በጣም ወደጀዋለው እንዲሁም በጣም ቦታውን የወደድኩት ሰፈሩ አትላስ መሆኑ አዲስ አበባን በደንብ አላውቃትም ግን እነኚህ ፎቆች እንደዚህ ሳያቸው በቄት እንዳለውን ነው የገባኝ በደንብ ዲፕሎማቲክ ኤሪያ ነው ኖርማ ቦሌ በተለይ ደግሞ አትላስ ዲፕሎማቲክ ኤሪያ መሆኑ ነው አንድም ሬንት ቫሊዩ ቅድም ያልነው ከፍ እንዲል ያደረገው በጣም እኔ አሁን ከገዛሁት ወደ ነው ታከራዩ ኤርቢኤንቢ አርግን ፈርኒሽ ዳርግን ኤርቢኤንቢ ላይ ነው የምንፖስተው አምስት ሺህ ዶላር ትቀልዳለህ ፊስ ሄድ እችላለሁ። ኦፊስ እናያቸዋለን። ከዛ በፊት ግን እንደ ዋርካ ማርኬቲንግ፣ ያው አንዱን ብቻ አይተን እንድትወስን ስለማንፈልግ፣ ሌላ ጥሩ ሁለተኛ አማራጭ ደግሞ ከቢሮቻችን ሽያጭ አማካሪ ጋር ስላዘጋጀለለ ሁለተኛውን ሳይት ዩትና ቢሮ እንገናኝ እሺ። የአትላስ ቆይታችን ይሄንን ይመስላል። ስለዚህ አሁን የነበረበት ሪልስቴት በማኮን ነው የሚባለው፣ በማኮን ሪልስቴት ማለት ነው። እንግዲህ ጋይስ ይህን ቦታ ለመግዛት ቶሎ በሎ አን ብዙ ቤቶች አሉ የቀሩ አይመስለኝም። አስር ቤቶች ብቻ ነው ነ በስመ አብ። ለቀደመ ሰው ቅድሚያ እንሰጣለን። ስለዚህ አስር ቤት ብቻ ነው፣ አስር ቤት ብቻ ነው የቀረው ብላኛለች። ብዙዎቹ እንዳለ ፎቁ ላይ ያሉ ተሽጠዋል። ስለዚህ በድጋሚ በማኮን ሪልስቴት በዚህ ስልክ ቁጥር ቶሎ ብላችሁ ተፍተፍ ብላችሁ መጣችሁ አይታችሁ ብገዙ በጣም ደስ ይለኛል። ጎረቤት ልትሆኑ ትችላላችሁ አይታወቁ ጎረቤት ለመሆን ከታች ደውሉልኝ ስለዚህ አሁን ቀጣይ የት ነው የምንሄደው ሌላ ሰው አለ አይ በቃ እንግዲህ ቢሮ እንገናኛለን በጣም ብዙ ጥያቄ ስላለኝ እንገናኛለን በነገራችን ላይ ይህን መኪና ቅዱስ በደንብ አድርጎ ተንከባክቦታል። በቀን ሁለቴ ምታጠዋ እንደዚያ መሆን አቧራ ይሰራል። ሰብስክራይብ ሆ ሶስት መቶ ሺህ ሰብስክራይብ ስንገባ በዚህ መኪና ሶስት ሰው መርጠን ቀን ሙሉ ከእኛ ጋር ትውላላችሁ። ያበደ ምሳ ውሎ ከጃኒ ጋር ለሰብስክራይብ እያደረጋችሁ አይ ጋይስ ወደ ሌላኛው ቦታ ኒድ አይ ጋይስ እንግዲህ ሁለተኛው ሳይት መተናል። አይ ቲንክ እስኪ ያለውን ነገር እሱ ያስረዳናል ማለት ነው። አሪፍ ነበር፣ በጣም አሪፍ ነበር። ሁሉም ቦታ ነው እንዴ ነገር፣ በተረፈ የት ነው ያለነው? ያለው ነገር ሰ እሺ ጃን ይሄ ዳኒል እባላለሁ። የዋርካ ሪል ስቴት ማርኬቲንግ የሴልስ ሱፐርቫይዘር ነኝ። አሁን የመጣችሁት ወደ ጊዮን ነው። ጊዮን ማለት ኮምፓውንድ አፓርትመንቶች ናቸው። ይሄ እንደምታዩ ሀያ ሺህ ካሬ ሜትር ላይ ያረፈ ባለ ግቢ አፓርትመንት በጣም አሪፍ። ሶ ኮምፓውንድ ስትለኝ ምን ምንድን ላይክ? በጣም ግቢ ነው ግቢዎች ያሉት። አዎ ኮምፓውንድ ስልህ ልጆች መጫወቻ፣ ዴኬር፣ መዋኛ ገንዳ፣ ጂም፣ ስፓይ ይምረዋል። ሶ ወደፊት ልጆች ከአፓርትመንቱ ወጥተው በደንብ አርገው የምጫወታል። አዎ፣ ስለዚህ በጣም አሪፍ ነው። ስለዚህ በቃ ይሄ ሌላ ቦታ የማያቸው ላይ በጣም ዋና ያላቸው ስፖርት መጫወቻ ቦታዎች እንዲሁም ደግሞ። እስከ ስንት ቤድሩም ያሉ እዚህ? እዚህ እስከ ዋን ቤድሩም እስከ ፎር ቤድሩም ድረስ አለ። ዋ በጣም አሪፍ። ስለዚህ እየድን ማውራት እንችላለን። እንግዲህ ጋ እንደምታያቸው ሁለት ቢልዲንጎች እዚህ ጋ አሉ። ግራውንድ ፕላስ ናቸው እነዚህ። ሲ ደግሞ ብሎክ የምታየው ግራውንድ ፕላስ አስራ አምስት ነው። ቪላ ስታንዳርድ አፓርትመንት ሶላኝ ሁለቱ ያለቁ ናቸው። ሁለቱ ሶላኝ ያለቁ ናቸው ለማለት ደረጃ ላይ ደረስ ናቸው። በዓመት ከስድስት ወር ላይ የደረሱት ማለት ነው። በዓመት ከስድስት ወር ዓመት ከስድስት ወር ግን እንደዚህ ይፈጥራል ማለት ነው ወይስ የሚሰራው ኮንስትራክሽኑ የማይቋረጥ ችግር የለባቸው። የሚያቀም ችግር የለባቸው። አከፋፋይ ሂደትን ደግሞ በተመለከተ ባንክ ኦፕሽን አለ 50 ፐርሰንት። አሁን በጣም ከሚገርም እዛ እየተሰራ ያለው ዲብሎክ አለ ይሄኛው ያው እዚህ ላይ ከደረሰ በኋላ ድጋሚ እየገነባ ነው። ሌላውኛው የምናወጣው ለሽያጭ ኦኬ። አሁን ይሄኛው የመጨረሻው እየተሰራ ያለ ነው ግን ሌላ አዲስ ይጀምራል። ሌላ ደግሞ አዲስ ይጀምራል። እሱ ላይ ከአንድ ሚሊዮን ብር ቅድሚያ ክፍያ ጀምሮ ሰው መክፈል የምትችልበት እንዲሁም የባንክ ኦፕሽንም አለ። አንድ ሚሊዮን ብር ቀድሞ ከከፈሉ መጀመር ይችላሉ። በጣም አሪፍ። ስለዚህ እየሄድን እናውራ መሰለኝ ጋይስ፣ አንዴ ጊዜ ስጡኝ፣ ነገር አድርገን እንመለሳለን በድጋሚ ጋይስ። አሁንም ተከታተሉ ሰብስክራይብ እያደረጋችሁ። መዋኛ ገንዳ ምናምን በቃ ለልጆች የተሟላ ነገር አለ። ልጆች ሙሉ የተሟላ ነገሮች አሉ። ምክንያቱም ኮምፓውንድ የተመረጠበት ምክንያት አንደኛው ምንድን ነው፣ ሰው ወደፊት አግብተህ ልጆች ብትወልድ ልጆች ግቢ ላይ እንደፈለጉ ነገር ከሲንግል ቢልዲንጉ ይሄ የተሻለ

እየተገነቡ ያሉት አፓርትመንቶች እንዴት ነው? ቪላ ስታንዳርድ አፓርትመንቶች ናቸው። ብዙ ባለ አንድ፣ ባለ ሁለት፣ ባለ ሶስት አላቸው አይደል? አዎ፣ ባለ አንድ ዘጠና አራት ካሬ አለ፣ ባለ ሁለት መቶ አርባ አምስት ካሬ አለ፣ ባለ ሶስት መቶ አምሳ ካሬ አለ። ባለ አራት ደግሞ ሁለት መቶ አስራ አራት ካሬ አለ። ባለ አራት አለ? አዎ፣ ባለ አራት እስከ ሁለት መቶ አስራ አራት ካሬ ድረስ አለ። እንደነገርኩህ በጣም አዎ፣ እየተሰራ ያለው አንደኛ ኮምፓውንድ እንደመሆኑ መጠን፣ እንደነገርኩህ በሌግዠሪነት ነው እየሰራ ነው ያለ ከጊዜው ጋር ማለት እሺ። ጃኒ ያው እንደምትመለከተው አሁን ላይ ያለነው በአላራት መኝታው ላይ ነው። ሁለት መግቢያ አላቸው። አንደኛው መግቢያ ወደ ሳሎንህ የሚያስገባ ሲሆን ቅድም እንደነገርኩ ቪላ ስታንዳርድ አፓርትመንት ስለሆነ ሶ እነዚህን ዘግተህ ሰርቪስ ክፍሎች እና የሰራተኛ ክፍል እዛው ስላለ መጠቀም ይችላሉ ማለት ነው። ነጣጥለህ ማለት ነው። ማንም ሳይረብሸው ያኛው ማንም ሳይረብሸው ለምሳሌ ሳሎንህን ቆልፈ መኝታ ቤቶችህን ምናምን ማንም ሰው ሳያገኝበት የሰራተኛ ክፍሎችን መጠቀም ትችላለህ። እዛው ማብሰል ትችላለህ ማለት ነው። ይሄ እንደዚህ ብዙም ሳሚን ሰ መጀመሪያ ነው ሰማ ቢላ ስታንደርድ አፓርትመንት ብዙ አፓርትመንቶች ላይ አልተለመደም። ምናልባት ደግሞ ሰው ከመግባቱ በፊት እዚህ ጋር ኩሪ ይኖረዋል። አረፍ ብሎ ምናልባት ወደ ሳሎን ቀጥታ ማትወስደው ሰው እንኳን ቢሆን እዚህ ጋር ቁጭ አድርገህ ማናገር ማዋራት ትችላለህ ማለት ነው። በጣም አሪፍ። እሱ አሁን ያለንበት ፎር ቤድሩም ነው ማለት ነው። ይሄ ፎር ቤድሩም ነው። ይሄ እንደምታየው ሳሎኑ ነው። ሳሎን ያለው ማለት ያለው ባልከኒ ይችላል ባልከኒ። ስለዚህ ሳሎን እዚህ ጋር ከሆነ፣ ሶ ይሄኛው ወደ ክፍሎቹ መውሰጃ ናቸው ያሉት ወደ መኝታ ክፍሎች ናቸው የልጆች መኝታ ክፍል ናቸው የልጆች መኝታ ክፍሎች ናቸው ይሄ ማስተር ቤድሩሙ ነው ማስተር ቤት ቤድሩሙ የራሱን የቻለ ባዝ ነው ሰው አሁን ይችኛዋ ተዘግታለች መሰለኝ ግን ምንድን ነው ሽንት ቤት ነው ነኛው ይሄኛው ትንሽ ከሌላው እንደነገርኩለት የት የሚያደርገው መልበሻ ክፍል እና ሽንት ቤት ነው ያለው መታጠቢያ ክፍሎች አሉት ማለት ነው በጣም አሪፍ ሶ ይሄኛው ወርኪንግ ክሎዝት ነው ይዘጋል ማለት ነው። ከሳሎኑ ጋር የተገናኘ ነው ግን ከፈለክ አንተ ኦልሬዲ በዚህ ጋ ፓርቲሽን መክፈል ትችላለህ ማለት ነው። በጣም ሰፊ ባልከሪን ያለው እንደምታየው፣ እንግዲህ ሰው እዛች ጋር መዋኛ ገንዳዎች የሚሆኑት፣ መሮጫ ትራኩ እራሱን የቻለ ነው። በዚህ በጀርባ እንደነገርኩ ቅድም የልጆች መሰብሰቢያ አዳራሽ ፋሲሊቲ ያሟላ ስለሆነ ያው ነገ ደግሞ ልጅ መውለድ አይቀርምና፣ አሁን አብዛኛው ጊዜ ያው ልጆች በስትረስ ይጠቃሉ። ታቃለህ ኮምፓውንድ ግን ሲሆን ማህበራዊ ኑሮ የምመሰረትበት ነው። በጣም አሪፍ ነው፣ በዛ ላሉ ቤተሰቦች አዎ። ሄር ቤድሩም ስለሆነ በጣም አሪፍ። ምን ያህል አቬላቢሊቲ አለ? አሁን ለምሳሌ ፎርቤድሩሞች በየፎቁ አሉ ብዙ። አዎ በፍሎር ኦልሬዲ በየፎቁ በየኮምፓርትመንት ነው አሉ ሰው። አሁን ለምሳሌ አሁን ፎር ቤድሩም የሚፈልግ ሰው ቀጥታ በቃ እንደዚህ አይነት ቤቶችን አይቶ መግዛት ይችላል ማለት ነው። አዎ ምክንያቱም እዚህ ላይ እንደነገርኩ ምርጫዎች ስላሉ ዋን ቱ ስሪ ፎር ቤድሩሞች ድረስ ስላሉ ሰው በምርጫው ነው የምንሸጥለት። በየራሱ ደግሞ ኮድ የራሱ መኪና ማቆሚያ ያለው በቤቱ ኮድ የራሱ የሆነ መኪና ማቆሚያ ለዚኛው ቤት ዚ ኮድ በራሱ ፓርኪንግ አለው። ስለዚህ ሙሉ ግቢው እንዳለ የየራሳቸው ፓርኪንግ አለ ማለት ነው። የየራሱ የሆነ ፓርኪንግ አለው። ስለዚህ ያው ይሄ ትንሽ ለየት የሚያደርገው ኮምፓውንድ ነው። ኮምፓውንድ ላይ ደግሞ ብዙ ፋሲልቶችን ያሟላል የበለጠ ለልጆች ምቹ ነው ነው። በጣም አሪፍ ቅዱስ ተመልሷል። ወደድከው ነው። አሪፍ ነው ግን እንዳየወት ከሆነ በጣም የፋሚሊ ነገር አለ የፋሚሊ ነው ነው። አስቤ ነው ተሰለዋን እዚህ ጋር ምንድን ነው ያለው? እስኪ እዚህ ጋር ሌላኛው አንድ እንደዚህ የሚሰራ አለ ማለት ነው። እንደዚህ የሚሰራ አለና አሁን ገና ቤት በሁለት ዓመት ተኩል ውስጥ ምናምን ያልቃል ብለዋል። ያን ቀርብ ያስባለሁ። ሶ አሁን ገና ቤዝመንቱን እየቆፈሩት ነው። ሶ አሁን ይሄኛው እንዳለቀ እሱ ገብቶኛል። ሶ አሁን ብሩን ቀስ በመክፈል ቶሎ ካልፈለኩ ቤት ያ ነው፣ ይሄ ማረግ ነው ማለት እንትን አ አሁን የምታዩት ቦታ እንደዚህ ብቻ አራተኛ ነው አራተኛ ያለንበት ነው። ብቻ አዲስ እየተሰራ ያለ ፎቅ ነው። ስለዚህ ይሄኛው ካሁኑ መመዝገብ ትችላላችሁ። ክፍያው በባንክም አለ ሶ ምንድነው ያሉት 50%ን ከፍለክ ከገባህ በኋላ በባንክ ጋር አገናኝተው በጣም አሪፍ ነው እንግዲህ በጣም ኃይለኛ ኮንስትራክሽን ያለው እ

እና እኔም ገዛሽ ልግዛ አለ ዋጋውን። ለማንኛውም አሁን ን የት ነው የምንሄደው? ወደ ቦሌ አካባቢ ነው። ቦሌ ፋተኛ አካባቢ ነው። ወደ ሰፈራችን ጀሞ አይወጡም። በመኪና ነው። ድጋሜ እኔ ነው አብላኬ ከዚያ ወጣ አብላኬ በዚያ አጋጣሚ ቅዱስ ካሬንታል እናመሰግናለን። ምክንያቱም እንደኛ ቤት በጣም መግዛት ለሚፈልግ ሰው ፍላጎቱ ኢንቨስት ማድረግ ለሚፈልግ ሰው ከውጭ ስትመጡ አትለፉም፣ አትንከራተቱም። ከዋርካ ማርኬቲንግ ቲም ጋር ያው ስትዞሩ በዛው ደግሞ ቅዱስ ካሬንታል መክነት ትችላላችሁ። ማለቱ መኪና ነው። ቆይታ እንዴት ነበር? ቆይታ እንግዲህ አሪፍ ነበረ። ሳይት እጃ ቃሉ ፕሮሞሽ ሰርቻ ቃሉ እንደዚህ ግን አሁን ለራሴ ላይክ ዙር ዙር ብለን ስናየው ደግሞ በጣም አሪፍ ነው። እስቲ ዋጋውን ብዙም ምንትን አላልም ስፔሲፊክ የሆነ ነገር ካለ እሱን ብትነግረን አሪፍ ነው፣ እኛም እንድናውቀው አቅማችን ማውቀን፣ ስለዚህ የትኛውን እንችላለን የሚለው ማለት ነው። ስ ያለው ነገር ነው። እኛም ካሉን ከ16 በላይ ካምፓኒዎች መርጠን ሁለቱን ስንመርጥልክ ከሁለት ኮንሰፕቶች ነው። የመጀመሪያው የአትላሱን ሳይት የመረጥንበት ዋናው ዓላማ ምንድነው ለኢንቨስትመንት ቶሎ ሪተርን ኦን ኢንቨስትመንት ማግኘት ለሚፈልግ አከራይቶም ሸጦ ማትረፍ ለሚፈልግ ሰው ሜንሊ ቅድም እንዳልነው ከ200 ዶላር እስከ 400 ዶላር የሚከራይ ቤት ስለሆኑ ለኢንቨስትመንት ከሆነ ምርጫ የአስራሶት ሳይዝ ነው ሪኮመንድ ያደረግ ነው። ሁለተኛው ደግሞ የጊዮን ሆምስን የጊዮን ጋር ሲስተር ካምፓኒ ነው፣ በነገራችን ላይ ከ5 ዓመት በላይ የቆየ ካምፓኒ ነው። የእነሱን ደግሞ 20 ሺ ካሬ ሜትር ላይ ያረፈ ኮምፓውንድ አፓርትመንት የመረጥንበት ከያው ከዚህ በኋላ ማግባት፣ መውለድ የሚባሉ ነገሮች ስለማይቀሩ ከቤቱ በኋላ ቀጣይ የሚመጡት እነሱ ስለሆኑ ሞር ሰኪዩርድ የሆነ ፕሌስ ብዙ ፋሲሊቲዎችን ያላቸው ያው ከረንትሊ የሚነሱ ትንሚሾች ሰማለ ልጆች በዲፕሬሽን እየተጠቁ ነው። ከሶሻል ሚዲያ ጋር ያለን ኮንታክት በጣም ጨምሯል። ይህንን የምንላቅቅ በት ትልቁ ሜካኒዝም ፋሲሊቲዎቹ ነው። መዋኛ ገንዳ፣ ጂም፣ ስፓ፣ መሮጫ ትራክን ጨምረው ስናካትት ሶሳይቲ ኢንጌጅመንት እንዲኖረው ልጆች ከኩዮቻቸው ጋር የሚያሳልፉበት ጊዜ ዲጂታል ማርኬቲንግ ላይ ከሚያሳልፉበት ጊዜ እንዲበልጥና ብሩህ የሆኑ አእምሮ ያላቸው ልጆችን ማሳደግ አንዱ ዓላማ ስለሆነ ቀጣይም ሴኩሪቲን ጨምሮ ነው እንግዲህ። ሶ ሁለቱም በየራሳቸው የተሻለ ኳሊቲ ያላቸው ብለን የመረጥናቸውን ያሳየንክ። አከፋፈላም ላይ ዋጋም ላይ ስንመጣ የአትላስ ቤታችንም በካሬ ከ110 ሺህ ብር ጀምሮ ከባለ አንድ መኝታ እስከ ባለ ሶስት መኝታ ከ93 ካሬ ጀምሮ ነው። እንግዲህ ለሽያጭ ዛን የቀረብ ነው። ቅድመ ክፍያ ደንበኞች ከ25 ፐርሰንት ጀምሮ አንተንም ጭምር ማለት ነው ከፍለግ ቀሪውን በአንድ ዓመት ጊዜ ውስጥ ማጠናቀቅና ቤት መረከብ ይቻላል። ይሄ ለአትላሱ ሳይታችን ነው። ሁለተኛው ደግሞ የጊዮን ሳይታችን ላይ ቅድመ ክፍያ ከ10 ፐርሰንት ጀምሮ ነው የምንቀበልበት። በካሬ ከ110 ሺህ ብር ጀምሮ አማራጭ አለን። እንዲሁም ፋይናንሻሊ ትንሽ ያዝ ለሚያደርጋቸው ደንበኞቻችን 50 ፐርሰንት የባንክ አማራጭ እየኖሩበት የሚከፍሉበትንም ስላዘጋጀ ጋር ተገናኝቶ ማለት ነው። ሀምሳ ፐርሰንቱን ግንባታውን እስክንጨርስ ትከፍል እና ሀምሳውን እየኖርክበት ማክሲመም እስከ ሀያ ዓመት ቀስ ብለህ የምትከፍልበት አማራጭ ማለት ነው። በጣም አሪፍ ነው። እሱ አሁን ጊዮኔድን ሰዓት አዲስ ገና እየተገነባ ያለ ቦታም አለ። እሱስ እንደት ነው የሚሆነው? እሱ ትንሽ ኢንትረስት አርጎኛል። ስ ሀሳብ እሱ እንደት ነው? አልተጀመረም። ሌሎቹ አልቋል አይደለ? እያለቁ ነው። ኤክስካቬሽን ላይ ነው ያኛው። ደግሞ እየተጀመረ ነው መሰለኝ አይደለ? ያው ምንድን ነው የኮምፓውንድ ኮንሰፕቱ ሲመጣ ደንበኞች ብዙ ጊዜ የሚመስላቸው ሁሉንም ከጨረስን በኋላ የምናስረክብ ነው። ነገር ግን እኛ ፌዝ ባይ ፌዝ ከፋፍለ ነው የመጀመሪያ ፌዝ ላይ የሚረከቡት። ቅድም ያያችኋቸው ኦልሞስት ከ95 በላይ የተጠናቀቁ በዚህ አመት መጨረሻ የምናስረክባቸው ሳይቶች አሉ። ሁለተኛው ብሎካችን ደግሞ ከአንድ አመት በኋላ የምናስረክበው በ9 ወር ጊዜ ውስጥ ብቻ 14ኛ ስላብ ላይ ያደረስ ነው ሲ ብሎክ አለ። አሁን ደግሞ ቁፋሮ ላይ ያለው የተጀመረው ሳይታችን ቀስ ብለው መክፈልም መረከብም ለሚፈልጉ ደንበኞቻችን ቅድመ ክፍያም ከአንድ ሚሊዮን ብር ጀምሮ ከፍለው የቤት ባለቤት እንዲሆኑ ያዘጋጀ ነው። ቤት ነው፣ አሪፍ ነው። ግን መርሲም ግዴታ መናገር አለ ወይስ እንዴት ነው? ማክሮ በጣም ደስ ይለኛል። እሱ ቶሎ እያስቸኮለ ነው። ግን እንዴት ነው? ምን አሰብከው? ያው የቀሩን ቤቶች ውስን ናቸው። እንደ ስታል ቋሚ ያስፈልጋል። እውነቱ ለመናገር ቋሚን ቋሚ መኖሪያ ሀገር የለኝ። አዲስ ፖይንት ብዙ ግን አሁን ምን መሰለሽ፣ አሁን ዩቱብ ስንሰራ የሚመጣ ብር ዝም ብሎ የምናጠፋው ከሆነ ዋጋ የለውም። ብዙ ጊዜ አሁን ትራቭል ሳረግ ምናም ከኪሴ ነው የማወጣው። ስለዚህ አሁን የሆነ ሳሌ ቤት አከራ ይች ደግሞ የኪራ የሚመጣውን የሆነ ኢንቨስት ባረግበት የሆነ ቦታ ባረግበት እሱ በሚል ነው የመጣ ነው። ዛሬም ሶ አለምባይዘው የኮምፓውንድ ላይ ልጅ ብቻ ስትል እኛ የምንጫወታለ ለእኛ ሆና ብቻ። በተረፈ አሪፍ ነው። ሶ ምንድን ነው ስ ዋርካ ምንድን ነው በዚህ አጋጣሚ ነገራቸው። ቲንክ ብዙ ሰው የሚመስለው አንድ ሪል ስቴት ነው የሚመስላቸው ለማያውቅ ሰው ዋርካ ማርኬቲንግ ምንድን ነው ላይክ ምንድን ነው መጀመሪያ ምን እናንተ ስናወራ ነበር የመጣው ሪኮመንዴሽን ስለነበረ፣ ድርጅታችን ዋርካል ስቴት ማርኬቲንግ ይባላል። ከአስር አመት በላይ ሪልስቴት ዘርፉ ላይ ስፔሻላይዝድ ባደረጉ ሴል ሰዎች የተመሰረተ ከሁለት አመት በላይ ያስቆጠረ ካምፓኒያችን ነው። እንግዲህ የእኛ ካምፓኒ ዋርካልስቴት ማርኬቲንግ ትልቁ ስራው ሁለት ኮንሰፕቶችን ነው የመጀመሪያው የሆነው ምንድን ነው፣ አንድ ደንበኛ ቤት ከመግዛቱ በፊት ከአስር እስከ አስራ አምስት ሪልስቴቶችን ሰርች ያደርጋል ብሎ ይታመናል እና እነዚህን ቦታዎች ላይ ራሱ ሄዶ ሰርች ለማድረግ ኢት ማይት ቴክ 10 እና 15 ቀን በላይ ሁሉንም አማራጮች ለማየት። ስለዚህ እነዚህን ቤቶች እና አማራጮች እኛ በአንድ ቴብል ላይ ነው የምናስቀምጠው። በስራችን ኦልሞስት ከረንትሊ ከ16 ካምፓኒዎች በላይ ፓርትነርሽፕ አድርገው እየሰሩ ነው የሚገኙት። ያው ስን መርጥም ደግሞ በመገንባት ካፓሲቲያቸው፣ ፋይናንሻል ሲስተር ካምፓኒያቸውን አይተን ፕሪቪየስ ኤክስፔሪያንሳቸው፣ ፕራይስ፣ ሎኬሽን የሚሉትን አማርጠን ስለምንይዝ ሚኒመም እኛ ጋር በካሬ ከ46 ሺ ብር ጀምሮ አማራጭ ያላቸው አፓርትመንቶችን እኛ ጋር ማግኘት ይችላሉ ማለት ነው። ሁለተኛው ኮንሰፕት ደግሞ ምንድነው? አንድ ቦታ ጋር ስትሄድ ያንን ፕሮዳክት ለመሸጥ ብቻ ነ ዲቴይልስ ብሪፍ ላይ ያደርግልህ የሚችለው እኛ፣ ግን ካለን ኤክስፔሪንስን በመነሳት መሸጥ ሳይሆን የኛ ካምፓኒ ዓላማ ኮንሰልት ማድረግ ነው። ደንበኛ የትኛው ኢንቨስትመንት ላይ ቢሳተፍ አዋጭ ነው። ፎር ኢንቨስትመንት ለመኖሪያ፣ ከፕራይስ ሎኬሽን አንጻር አማራጮች ስላሉ እነዚህን መጠቀም ይቻላል ማለት ነው። ያው ያንተን ቤተሰቦችም ያው እስከ ዳግማ ተንሳይ ባወጣ ነው ዲስካውንት፣ በካሬ ከ46 ሺህ ብር ጀምሮ የቤት ባለቤት መሆን ትችላላችሁ ማለት ነው። በጣም አሪፍ። ያው እኔም ፍላጎት ነገር ነው። አይ ቲንክ ሁለትን የመረጣችሁልኝ እናንተ ሶኔ በነገርኩት መሰረት ነው እናንተ ያዘጋጃችሁ ማለት ነው። ማለትነ በጣም አሪፍ። ስለዚህ እንግዲህ የዛሬ ቆይታ የነበረን ይህን ይመስላል አይደል? ያው አሁን ስንወጣ መኪና ውስጥ በቃ መኪና ስላለ ቁጭ ብለን ብናወራ ደስ ይለኛል። እናወራና ያለውን ነገርም እንትን ከዛ ደግሞ ሳይድ ሳንቸኩልም፣ ኮመንት ላይም ሰው ባማከር እነሱ ደግሞ የትኛውን ይመርጣሉ እንዴት አዩት የሚለው ነገርም ኮመንት ላይ በኮመንት አሳውቁኝ አይደለ። በዛ አጋጣሚ ያው የዛሬ ቪዲዮ ይህን ይመስላል። እዚህ የነበረኝ ቆይታን ይመስላል። ያው ቻው ብዬሽ እንድሄድ ነው። ስለመጣችሁ እናመሰግናለን። እንዴት ነው ቀስ ብላ ስለዚህ፣ ከእኛ አንጻር ነው አሁን። ለምሳሌ ይህን ለሚከታተል ሰው ሁለት ልጅ ሶስት ልጅ ሊኖራቸው ይችላል በእርግጠኝነት የምነግረው

በጣም ብዙ ብር እየወጣ ስለሆነ አይ ውድ ላይክ ቱ ኢንቨስት ማድረግ እፈልጋለሁ ማለት ነው። ስለዚህ በተረፈ ጋይስ ፕሊስ ፕሊስ ፕሊስ ኮሜንት ላይ አሳውቁኝ፣ እንደ ቀልድ እንዳታዩት አም የናንተ ኖ ኖ ኖ አይደለም። እንዴት አያችሁት? የዛሬው ቪዲዮ እንዴት አያችሁት? ቢካዝ አይዲያችን አሪፍ ነው። ኢንቨስት ማድረግ እንፈልጋለን፣ ወጣቶች ነን። የመጣው ሁሉ ብር ሲወጣ ነው፣ ይከብዳል። አንዳንድ ጊዜም ደግሞ እንደነገርኩኝ ከሀገር ሀገር ምዞር ከሆነ አይ ኒድ ሳም ኢንከም ከጎን የዩቲዩብ ብቻ በቂ አይደለም። ስለዚህ ሀሳቡ አሪፍ ነው፣ የቅዱስ ሐሳብ ነው። ኢንቨስት አድርግ ብሎ ከዚህ በፊትም ተብያለሁ፣ ግን እሱ ገፋፍቶ ነው ይዞኝ የመጣ ነው እስቲ እንደታያችሁት የዛሬ ቪዲዮን መስል ነበረ በድጋሚ ዋርካ በጣም የምናመሰግነው በዚህ ቁጥር ድጋሚ በዚህ ቁጥር ደውሉና ኦፊሳችሁ ድረስ ይዟችሁ መጥተው አስረድቷችሁ በነፃ ነው ደውሉ ነፃ ኮንሰልቲንግ ማንኛውም ሰው መጥቶ ስለ ሪል ስቴት ቦታም ኤኒቲንግ መነጋገር የፈለጉትን ነገር ነገር ግን እዚህ መጥቶ አንድ ሶስት አይቶ ነው መሰለኝ። ስለዚህ ከእነሱ ጋር አንድ ሆነ ሁሉ ኦኬ። በጣም አሪፍ። ለማንኛውም ጋይስ በጣም ነው የምናመሰግነው። የዛሬ ቪዲዮ ሰላም ቆዩልን። ሰብስክራይብ